እንዴት አላችሁ፣ የተወደዳችሁ የአርንስሎት ሊቨርፑል አሁን ከመቼውም ጊዜ በላይ ለፕሪሚየር ሊግ ሻምፒዮንነት እጅግ ተቃርቧል። ሳውዛምተንን በአንፊልድ ሶስት ለአንድ ካሸነፈበት ውጤት በኋላ ከተከታዩ አርስናል ጋር ያለው የነጥብ ልዩነት ወደ 16 ሰፍቷል። በእርግጥ አርስናል በዚህኛው ሳምንት ከማንቸስተር ዩናይትድ ጋር ሌላም አንድ ተስተካካይ ጨዋታ አለው፣ ነገር ግን በጣም ሰፊ የነጥብ ልዩነት ነው። አሁን ሳውዛምተንን ድል ሲያደርጉ ሙሐመድ ሳላህ በፕሪምየር ሊግ 26ኛና 27ኛ ጎሉን ደግሞ ሰሞኑን ብዙ ሲተች የነበረው ግን በተከታታይ ሁለት ጨዋታዎች ላይ ለቡድኑ እጅግ ጠቃሚ አገልግሎት የሰጠው ዳርዊን ኑኔዝ የሊቨርፑልን የመጀመሪያ ጎል አስቆጥረው ድል አድርገዋል። የሊቨርፑል ደጋፊዎች ስለ ዳርዊን ኑኔዝ ምን እንደምታስቡበት ነግሩኝ፣ ደስ ይለኛል። ምክንያቱም በዚህኛው የውድድር ዘመን መጨረሻ ክረምቱ ሲመጣ የዝውውር ገቢያውም ሲከፈት በሊቨርፑል ይቆያል ተብሎ አይጠበቅም። የወጣበት ከሰማንያ ሚሊዮን ፓውንድ በላይ ኢንቨስትመንትን ሜዳ ውስጥ በሳየው ወጥ ብቃት መልሷል ማለት አይቻልም። ነገር ግን በአንድ ለመበየን በጣም የሚያስቸግር ተጫዋች ነው ልክ እንደ 85 ሚሊዮን ፓውንድ ፌለር ብቻ መቁጠር ደግሞ ትክክል አይሆንም። ምክንያቱም በጣም ትልልቅ ሞመንቶች ውስጥ ተሳትፏል። በዚህ የውድድር ዘመን ጭምር እንኳ የማይዘነጉ ትልልቅ የሊቨርፑል የደስታ ቅጽበቶች ውስጥ የነበረ ተጫዋች ነው። ለምሳሌ በቅርብ ጊዜ ለሊቨርፑል ፈታኝ በነበረ የዋንጫ ፉክክሩን የበለጠ ሊያጋግል ይችል የነበረ ለአርሰናል እድል ሊሰጥ ይችል የነበረ የብሬንፎርድ ጨዋታ ላይ ተቀይሮ ገብቶ ነው በመጨረሻዎቹ የባከኑ ደቂቃዎች ሁለት ውድ ጎሎች ያስቆጠረው። ባለፈው ሳምንት አጋማሽም በቻምፒየንስ ሊግ ከፓሪስ ሳንዠርመን ጋ በነበረው ጨዋታ ሜዳ ውስጥ በነበረበት 23 ደቂቃ ውስጥ አንድ የጨዋታውን ውጤት የወሰነ ምናልባት ሊቨርፑል ወደ ሩብ ፍጻሜ የሚሸጋገር ከሆነ በመልሱ የአንፊልድ ጨዋታም እንደዚሁ ውጤት ቀንቶት ስለዛች ቅጽበትን ማንሳታችን አይቀርም። ያው አሊሰን ትልቁ የጨዋታው ልዩነት ፈጣሪ የነበረም ቢሆን ግን ዳርዊን ኑኔዝ እንዲህ አድርጓል። በዚህኛውም ጨዋታ ተመሳሳይ ነገር ነው። የሳውዛምተንና የሊቨርፑል ጨዋታ ለሊቨርፑል የመጀመሪያው አጋማሽ መጥፎ ነበር። አነሷ አለው ነገር ግን የእሱ በሁለተኛው አጋማሽ የአቻነት ጎል ማስቆጠር ብዙ የጎል እድል እንደማይሰት አይነት ተጫዋች ክሊኒካል አጨራረስ ነው የነበረው። ደግሞ ሊቨርፑል መሪ የሆነባት የፍጹም ቅጣት ምት የተገኘችው እሱ ላይ በተሰራ ጥፋት ነው። ጨዋታው በአስር ደቂቃ ውስጥ ከመመራት ሊቨርፑልን ወደ ሁለት ለአንድ መምራት የቀየረ ተጫዋች ነው። ወደ ሊቨርፑል ከመጣበት ጊዜ ጀምሮ እንዲህ አይነት በርካታ የሊቨርፑልን ውጤት የለወጡ ፐርፎርማንሶች ኖረውት ያውቃሉ። ይሄው ጨዋታ እንደ ተጫዋጭ የዳርዊን ኑኔዝን ሁለት የተቃራኒ ገጽታዎች የሚያሳይ አይነት ነው። ከጥቂት ጊዜ በፊት ካስቶንቪላ ጋር በነበረው ጨዋታ የማይታመን የጎልድል ሳተና ስለ ውድቀቱ ብዙ ይወራ ደግሞ በብርቱ የሚታች ነበር። ከሌላ የሚድላንድስ ቡድን ከወልቭስ ጋር በተደረገውም ጨዋታ እንደዚሁ የአሰልጣኙን የአደባባይ ትችት ጭምር መሸከም ነበረበት። የአስቶንቪላው ጨዋታ ካለቀ በኋላ የሊቨርፑል ተጫዋቾችና የአሰልጣኝ ቡድን አባላት በሙሉ ወደ ተጓዥ ደጋፊዎች ሄደው ስለተሰጣቸው ድጋፍ ሲያመሰግኑ ለብቻው ተነጥሎ ወደ መልበሻ ክፍል ሲገባ መታየቱም ሌላ ቅሬታ የፈጠረ ነጥብ ነበር። ስለዚህ የሚሰታቸው ትልልቅ የጎል እድሎች በወሳኝ ጨዋታዎች ላይ እንዳሉ ሆነው ደግሞ እንደዛ የለየለት ሳች ብቻ አይደለም፣ ትልልቅ የማይዘነጉ ሞመንቶችንም ለሊቨርፑል ደጋፊዎች የሰጠ ተጫዋች በየትኛው ውስጥ ትመደቡታላችሁ? የዚህኛው ጨዋታ ዋና አክተር እሱ ስለነበር ለሊቨርፑል ግን የመጀመሪያው አጋማሽ አሰልጣኝ አርነ ስሎት ከጨዋታው በኋላ እንደተናገሩትም በተለይ የጨዋታው ፍጥነት እጅግ ዝግ ባለ ፍጥነት የተደረገ ነው። እንዲህ አይነት ፔስ አላየሁም አሉ እንዲያውም ቴምፖ በጣም ዝግ ባለ ቴምፖን የተጫወት ነው። ዛያው በቅጣታቸው ምክንያት በቴክኒክ ስፍራቸው ላይ አልነበሩም። ስለዚህ ጨዋታውን የበለጠ ለማየት በሚመች ስፍራን የነበሩት ከላይ ሆነው ወደ ታች የቶፕ ዳውን ቪው ፔሪፌሪያል ቪው ነበራቸው። ሙሉ ሜዳውን ለማየት የሚመች ነው ምናልባት ከዚህ ሆኜ ስላየሁት እንደሆነ አላቅም። የበለጠ ጨዋታውን ለማየት በሚመች ስፍራ ስለነበርኩ እንደሆነ አንተ ምን ታስባለህ? ብሎ አንዱን ጋዜጠኛ ጠየቁትና አሁን የምስማማለሁ ሲላቸው አልተሳሳትኩም ማለት ነው። በዚህ ቴምፖ አልተጫወትንም አሉ፣ የመጀመሪያው አጋማሽ ላይ። ሳውዛምተን በፕሪምየር ሊግ ታሪክ መጥፎው ቡድን በታሪክ ላለመሆን እየተጫወተ ያለ ነው። 2007/08 የውድድር ዘመን ላይ ደርቢ ካውንቲ 11 ነጥብ ነበረው። ይሄኛው ሳውዛምተን 9 ነጥብ ነው ያለው የተቀሩት ጨዋታዎችን አንዱንም ጨዋታ ስለማሸነፉ እርግጠኛ ለመሆን የሚያስቸግር ነው። በ15 በ16 ዓመት ውስጥ በፕሪምየር ሊግ የታየ ደካማ ቡድን ነገር ግን ይሄ የሊቨርፑል የመጀመሪያ አጋማሽ ደካማ ፐርፎርማንስ አሰልጣኙ ራሳቸው በተለይ የጨዋታውን ፍጥነት ዝግ ማለት ጠቅሰው እንደተቹት፣ የሳምንቱ አጋማሽ የፔዥ ጨዋታ በአእምሮም በአካልም በፈጠረባቸው ጫና ምክንያት ይሁን ወይ ደግሞ በኮምፕላሰንሲ፣ ይሄ ሳውዛምተን ነው በሚል ሳውዛምተንን አሳንሶ በማየት የመጣ እንደሆነ አላቅም። የመጀመሪያ አጋማሽ በጣም መጥፎ ፐርፎርማንስ ነበር በሁሉም መንገድ። የኳስ ቁጥጥር ላይ ቸልተኝነት ነበር። በቂ ክሬቲቪቲ አልነበረም። ደግሞ ሳውዛምተን በሁለቱ የሊቨርፑል የመከላከል አለቆች በቨርጅል ቫንዳይክ እና በሳምንቱ አጋማሽ ብዙ ውዳሴ ሲሰጠው የሚገባው ውዳሴ ሲሰጠው በቆየው በአሊሰን ቤከር መካከል በነበረ የተግባ የኮሚኒኬሽን ችግር ምክንያት ኖ ጎል የተቆጠረ በአንፊልድ ማንም አልጠበቀም። ይሄንን ውጤቱ በዚያው መንገድ ቢያልቅ ኖሮ የዚህ የውድድር ዘመን ብቻ ሳይሆን በቅርብ ዓመታት በፕሪምየር ሊግ ታሪክ በጣም ድራማዊ ውጤት ሊሆን ይችል ነበር። ለሳውዛምተኑ አይነት ቡድን ያው የውድድር ዘመኑ በሙሉ ከመጀመሪያው ጨዋታ ጀምሮ በፕሪምየር ሊግ እንደማይሰነብት ምልክቶቹ የነበሩም ቢሆን፣ ነገር ግን አሁን ምንም ፕሬሸር የለበትም። ስለዚህ በቅርብ ጊዜ ማንቸስተር ዩናይትድን በኦልትራፎርድ ሲገጥም እንደዚሁ ዩናይትድን ፈትኖ እንደነበር አስታውሳለሁ። ለማንኛውም በአሰልጣኙ አይን የመጀመሪያ አጋማሽ እጅግ የከፋ ስለነበር ዊል ስሞልቦን የሚባለው ተጫዋችም ቅድም ባነሳሁት በሁለቱ የሊቨርፑል ሌጀንዶች መካከል በነበረ አለመግባባት ቨርጅል ቫንዳይክ የበለጠ ራሱ ኃላፊነት ወስዶ ኳሱን ክሊር ማድረግ ይችል ነበር ወይ አሊሰን ቤከር ቀደም ብሎ ፈጥኖ መውጣት ይችል ነበር ሁለቱም ያንን አላደረጉም በዚህ መሀል ነው ስሞል ቦን የሚባለው ተጫዋች ጎል ያስቆጠረው ስሙ ፈገግ እያሰኘኝ ነበር ትንሽ አጥንት ማለት ነው ስሞል ቦን ማለት የእንግሊዞች ወይ የብሪቲሾች ስም አንዳንድ ጊዜ ያስገርማል ሼክስፒር ራሱ ጦር ነቅነቅ እንደማለት መሰለኝ እና ይህ ተጫዋች ነው ጎል ያስቆጠረባቸው በኋላ ዳርዊን ኑኝዝ ላይ ጥፋት የሰራውና የፍጹም ቅጣት ምት ያሰጠው የሊቨርፑል የተከላካይ መስመር ያን ያህል በብርቱ ጫና ውስጥ አልነበረም። ግን በአንድ ኢንሲደንት ነው እንዲህ አይነት ጎል የተቆጠረበት። በቅርብ ጊዜ በትልልቅ ጨዋታዎች ጎል ያልተቆጠረበት ቡድን በፕሪሚየር ሊግ ደካማው ቡድን ይመራ ነው። አሰልጣኝ አርነ ስሎት ከዛ በኋላ ጊዜ አልወሰዱ። ያው ሳውዝ አምተን ደካማ ቡድን ቢሆንም አሰልጣኙ ፕሮአክቲቭ ናቸው። መልእክት ማስተላለፋቸውም ይመስለኛል ሁለተኛው አጋማሽ ሲጀመር የጨዋታውን መልክ የቀየሩ ሶስት ተጫዋቾችን በአንድ ጊዜ ከረፍት በኋላ ነበር ያስገቡት። ዳርዊን ኑኜዝ ተቀይሮ የሚወጣ ይመስል ነበር ምክንያቱም አንዳንድ ሰዎች ቀይ ሊያሰጥ የሚችል ሬክለስ የሆነ ጥፋት ነው ያጠፋው። ካይል ዎከር ፒተርስ ላይ ሄዶ መቶታል መጥቶታል ከኋላ። ነገር ግን ከቢጫ በላይ ቢሆን የተጋነነ ይመስለኛል በኔ አስተያየት። ስለዚህ ለሌላ ካርድ እንዳይጋለጥ ቀይረው ሊያስወጡት ይችላሉ የሚል ግምት ነበር። ቲም ሼሮድም ጨዋታውን ሲተነትን እንደዛ ሲል እየሰማሁት ነበር። ነገር ግን አሰልጣኙ ዳርዊን ኑኜዝን ሳይነኩት ሌሎች ተጫዋቾችን ቀይረው አስገብተዋል። አሌክሲስ ማካሊስተር፣ ሃርቬ ኤሊየት እና አንዲ ሮበርትሰን ተቀይረው ገብተዋል። አሌክሲስ ማካሊስተር በመጀመሪያው አጋማሽ የሊቨርፑል የኳስ ቁጥጥር ጥራት ይጎድለው ስለነበር ያንን ሴንስ ኦፍ ኮንትሮል የሰጣቸው፣ እንዲያውም አንዳንድ በሚበላሹ ኳሶች ምክንያት ንጹህ አጥቂ ያልተጠቀመው፣ ነገር ግን ፈጣን የክንፍ ተጫዋቾች የነበሩት ሳውዝሃምፕተን አልፎ አልፎ በሁለቱ ክንፎች በኩል አደጋ ይፈጥር ነበር። ግን እነዚህ የትራንዚሽን አጋጣሚዎች ይፈጠሩ የነበሩት ከሊቨርፑል ተጫዋቾች ኳሱን በሚገባ ቴኬር ማድረግ ባለመቻል የተነሳ ነው። ስለዚህ አሌክሲስ ማካሊስተር ገባ፣ ለቡድኑ ተጨማሪ ኮንትሮል ሰጠ፣ ቴምፖውን አፈጠነው። እንደ ሳውዛምተን አይነት በጣም የተደራጀ የመከላከል እቅድ ይዞ የመጣን ቡድን ማፍረስ የሚቻለው አንድም የኳስ ቅብብሉን ቴምፖ በመጨመር ነው። ስለዚህ የእሱ ለውጥ በጣም ቁልፍ ነበር። ሌሎቹም እንደዚሁ ሃርቪ ኤሊየት ያው በሳምንቱ አጋማሽ ተቀይሮ ገብቶ በ47 ሰከንድ ውስጥ ነው ያንን ትልቅ ጎል ያስቆጠረው በዚህ ውድድር ዘመን እንደምታውቁት በሊቨርፑል ባለው ብርቱ ፉክክር ምክንያት ደግሞ በጉዳቱም የተነሳ ብዙ ጊዜ ሜዳ ውስጥ አላየ ነውም ሃርቪ ኤሊየትን ግን፣ እዚኛውም ጨዋታ ላይ ተጽዕኖ፣ ኢንስታንት ነው። በቀኝ እግሩ አንድ አስደናቂ ሙከራ አድርጎ ነው አሮን ራምስዴል ያዳነበት። ግን ሌሎችም የሊቨርፑል ማጥቃቶች ውስጥ ቢዚ የነበረው ተጫዋች እሱ ነው። ስለዚህ የአሰልጣኝ አርነስሎት ለውጦች ከመጀመሪያው የኤፕስዊች ጨዋታ ጀምሮ እስካሁን ድረስ በሚሳተፉባቸው ውድድሮች በሙሉ የጨዋታን መልክ የሚቀይሩ ናቸው እና በጊዜ ነው የሚያደርጉት ያለመዘግየት። ይህኛውን እረፍት ላይ ነው ለውጦቹን ያደረጉት። የበቀደም የፔዤ ጨዋታ አጠቃላይ ዘጠና ደቂቃ ዛሬም ደጋግሞ አንስተውታል፣ እንዲህ አይነት ጨዋታ ገጥሞን አያውቅም ብለው ግን ያደረጓቸው ለውጦች የፓሪሳን ጀርማን ፈተና ጨዋታው እየገፋ በሄደ ጊዜ ጭምር እያለዘቡ የነበሩ ናቸው። በቀደም ከጨዋታው በኋላ እንዳልነው የከርትስ ጆንስ መግባት፣ የዋታሩ ኤንዶ መግባት ሌሎቹም ለውጦቻቸው ጎል ያስገኙት ቀያሪዎቻቸው ብቻ ሳይሆኑ ግን የፓሪሰን ጀርማን ማጥቃት ኃይሉ እንዲረግብ ያደረጉ ሌሎች ለውጦች ነበሯቸው። ይህንም በውድድር ዘመኑ በሙሉ ነው ያደረጉት። በአብዛኞቹ ጨዋታዎች ሰርተውላቸዋል። በዚህ የሚስተካከላቸው አሰልጣኝ የለም በአውሮፓ ቢያንስ በዚህ ዓመት የሊቨርፑል እጣ ፈንታን የቀየሩ በርካታ ደፈር ያሉ ውሳኔዎችን ወስነዋል አሰልጣኙ። ሁለተኛ አጋማሽ ልክ ነው ሊቨርፑል ሳውዛምተንን እንደሚያሸንፍ እንጠብቅ ነበር የመጀመሪያ አጋማሽ ድክመት በሁለተኛው አጋማሽ እንደማይቀጥል የታወቀ ነበር ነገር ግን የአሰልጣኙ ዲሳይሲቭ መሆን አስደናቂ ነው በጣም ጎሉ እንዲቆጠርም ብዙ ጊዜ አላስፈጅ አልፈጀባቸውም በሁለተኛ አጋማሽ ድንቅ የነበረው ብዙዎቹን የሊቨርፑል የማጥቃት አደጋዎች ይፈጥር የነበረው በግራ በኩል የተጫወተው ሉዊስ ዲያዝ ነው ለዳርዊን ኑኔዝ ያንን ኳስ የሰጠው ግሩም አጨራረስ ነበር ሁለተኛው ጎል የፍጹም ቅጣት ምት ነው ሶስተኛውም ጎል የፍጹም ቅጣት ምት ነው እነዚህ ሶስት ጎሎች ሊቨርፑል ለ90 ዓመት የቆየ አንድ ሬከርድንም እንዲያሻሽል አድርገውታል። ለ19 ተከታታይ በሜዳ በተደረጉ ጨዋታዎች በሁሉም ውድድሮች ቢያንስ ሁለት ሁለት ጎሎች አስቆጥሯል። በተከታታይ ጨዋታዎች ከ90 ዓመት በፊት ሰንደርላንድ 1935 ላይ ነበር ለመጨረሻ ጊዜ ይህንን ያደረገው። ከዚያ በኋላ ማንም ቡድን 19 ተከታታይ ጨዋታዎች ላይ ሁለትና ከዛ በላይ ጎሎች አላስቆጠረም። እዚህኛው ጨዋታ ላይ ሶስት ጎል ያስቆጠሩት ሞሐመድ ሳላህ ያው ሬከርድ ማሻሻሉን ቀጥሏል። ሁለቱ የፍጹም ቅጣት ምት ጎሎች ናቸው። ሁለቱም ግብ ጠባቂው ሊያድናቸው የማይችላቸው አይነት። የመጀመሪያውን ግብ ጠባቂው አቅጣጫውን ቢለይ እንኳ፣ ነገር ግን ኃይልና ከፍታ ስለነበረው በግብ ጠባቂው በስተቀኝ በኩል ነበር የተቆጠረው። ሁለተኛው በተቃራኒ በኩል ሁለት አስተማማኝ የፍጹም ቅጣት ምቶች ናቸው። እንዳልኩት ቅድም ሃያ ሰባተኛ ጎሉን አስቆጥሯል። ከእርሊንግ ሃላንድ ጋር ያለው የጎል ልዩነት ወደ ሰባት ሰፍቷል። እርሊንግ ሃላንድ ጎል ስላላስቆጠር እዛው ሃያ ላይ ረግቷል። ሙሐመድ ሳላ ሃያ ሰባት ሆኗል። በአጠቃላይ በዚህ ውድድር ዘመን በፕሪምየር ሊግ አርባ አራተኛ የጎል ተሳትፎ ነው። ሃያ ክለቦች በፕሪሚየር ሊግ መወዳደር ከጀመሩበት ጊዜ ጀምሮ አንድ ተጫዋች ጎሎች ሲደመር አሲስቶች ከፍተኛው መጠን 44 ነው። ቲየሪ አንሪ፣ ኤርሊንግ ሃላንድ። ቲየሪ አንሪ 2223 ኤርሊንግ ሃላንድ 2223 በ20 ዓመት ልዩነት የእነሱን ሬከርድ ተጋርቷል። ብዙ ጨዋታዎች አሉት ሊቨርፑል እሱን ማለፍ ይችላል። በ22 በ2ያ ክለቦች መካከል የመጀመሪያዎቹ ዓመታት ፕሪሚየር ሊግ ስለተደረገ ያኔ ደግሞ አንዲኮልና ኮል ና አለን ሺረር የ47 በቀጥታ በጎሎች ላይ የመሳተፍ ሬከርድ አላቸው። እነሱንም ለማለፍ ሶስት ጎሎች ብቻ ነው የሚቀሩት። በሊቨርፑልም ታሪክ አሁን ለብቻው የሊቨርፑል ሶስተኛው ከፍተኛ ጎል አስቆጣሪ ሆኗል። በኢያን ራሽ 346 ጎሎች ባስቆጠረው እና በሮጀር ሃንት ብቻ ነው የሚበለጠው፣ 243 ጎሎች ላይ ደርሷል። በሊቨርፑል ታሪክ ለብቻው በጋራ ሶስተኛ ነበር፣ አሁን ለብቻው ከውጭ ሀገራት ብሪታንያን ካልሆኑ ተጫዋቾች መካከል ደግሞ በፕሪምየር ሊግ በርካታ ጎሎችን ያስቆጠረ ተጫዋች በመሆን ከሰርጆ አጉዌሮ ጋር ሬካርድ ተጋርቷል። አንድ ጎል ከጨመረ በፕሪሚየር ሊግ ታሪክ የውጭ ሀገር ዜጋ ሆኖ በርካታ ጎሎች ያስቆጠረ ተጫዋች ይሆናል ማለት ነው። ስለዚህ ብዙ ሬከርዶች ያሻሻለበት ነበር ለሞሳላህም። ጨዋታውን በተመለከተ ግን ከዚህ በላይ ብዙ ማለት የሚቻል አይመስለኝም። ያው የሊቨርፑል ትልቅ ሳምንት ከፊታችን እየመጣ ነው። የሚቀጥለው ሳምንት የቻምፒየንስ ሊግ የመልስ ጨዋታ ከፓሪሰን ጀርመን ጋር ይደረጋል። በፍጹም አላለቀም ጨዋታው። አሰልጣኙም ደጋግመው የሚናገሩት ይህንን ነው። የፔዤ አደገኝነት አይተናል። የሊቨርፑል ፐርፎርማንስ እንደዚያ ይሆናል ብዬ አልጠብቅም። አንደኛ አንፊልድ ነው፣ ስለዚህ አንፊልድ ፋክተር አለ። ሁለተኛ ሊቨርፑል ረቡዕ ዕለት ካየነው በጣም የተሻለ ቡድን እንደሆነ እናውቃለን። በዚህ ውድድር ዘመን እንደ ባለፈው አይነት ፐርፎርማንስ አልጠብቅም እኔ። ግን ፔዤ ደግሞ በድጋሚ ሬንን በሰፊ ውጤት አሸንፏል። ዛሬ የሀቢብ ቤይን ቡድን አሰልጣኙ የፔዥን ጥንካሬ በዛሬው ፕሬስ ኮንፈረንሳቸውም ላይ ሲያነሱ ነበር። ከጨዋታው በኋላ ከባድ ጨዋታን የሚሆኑ ከዚያ በኋላ ደግሞ ከኒውካስል ጋር የሊግ ካፕ ፍጻሜ ይጠብቃቸዋል። በሁለት የተለያዩ ውድድሮች ያሉ ብርቱ ፈተናዎች ናቸው። በቻምፒየንስ ሊግ ፓሪሰን ጀርማን፣ አሰልጣኙ እንደሚሉት በአንደርላይን ነምበርስ የአውሮፓ ምርጡን ቡድን እንደሳቸው አስተያየት ይገጥማሉ። በዚህ ዓመት ከገጠምናቸው ሁሉ ከባዱ ቡድን ብለው ያደነቁትን ቡድን ማለት ነው። ከዛ ግን ኒውካስልን ያገኙታል። ኒውካስልን በዊምብሌይ በሊግ ካፕ የፍጻሜ ጨዋታ ነው የሚያገኙት ስለዚህ የሊቨርፑልን የውድድር ዘመን ዲፋይን ሊያደርግ የሚችል ነው የፕሪምየር ሊግ ሻምፒዮን የመሆናቸው ጉዳይ ግልጽ ይመስላል ግን የሊቨርፑል ብቸኛው ዋንጫ ፕሪምየር ሊግ ላይሆን ይችላል ምክንያቱም የሊግ ካፕ ፍጻሜ ለማሸነፍ ፌቨራይቱ ሊቨርፑል ነው ከኒውካስል ጋር ኒውካስል ፈታኝ ቡድን ቢሆንም ግን አብዛኛው ሰው ዘጠና በመቶ የሚሆን ደጋፊ ሊቨርፑል ያሸንፋል ብሎ የሚገምት ይመስለኛ የእግር ኳስ ተመልካች የኒውካስል ደጋፊ ካልሆነ፣ የኒውካስል ተስፈኛ ደጋፊ ካልሆነ በስተቀር። የቻምፒየንስ ሊጉም ጨዋታ ምንም እንኳ የባለፈው ጨዋታ ፐርፎርማንስ በፔዤ በኩል ፍጹም የሚደንቅ ብልጫ የተስተዋለበትም ቢሆን የአሊሰን የእግር ኳስ ዘመኑ ምርጡ ብቃት እንዲታይ ግድ ያለም ቢሆን ነገር ግን የአንድ ለዜሮ አድቫንቴጅ አለው። ስለዚህ በቻምፒየንስ ሊግም ወደ ሩብ ፍጻሜ ለመሸጋገር ሊቨርፑል የተሻለ እድል ኖሮት ነው ጨዋታውን የሚያደርገው። ስለዚህ ይሄ ሳምንት ዲፋይኒንግ ሳምንት ነው። የፕሪምየር ሊጉ ጉዳይ ለእኔ እንኳ በውድድር ዘመን አብዛኛው ጊዜ በቂ ምልክቶች ነበሩ፣ ሊቨርፑል ሻምፒዮን እንደሚሆን በሌሎች ውድድሮች ላይ የሚኖረውን ጉዞ ግን የሚወስን ትልቅ ሳምንት እየጠበቃቸው ነው። የሁለት አጋማሾች ጨዋታ ነበር። የአሰልጣኙ ለውጦች አግዘውታል። ያው ሳውዛምተን ደከም ያለ ቡድን ነው። ሰርፕራይዝ ያደረገን እንዲያውም ሊቨርፑልን ይህን ያህል መፈተን መቻሉ ነው። ግን ኮምፕላሰንሲው የበቀደሙ ጨዋታ ሃንጎቨር የእነዚህ ውጤት ሊሆን ይችላል። ግን በሁለተኛ አጋማሽ የለመድነውን የምናውቀውን ሊቨርፑልን አይተናል። ስለዚህ አሁን በ16 ነጥብ እየመራ ያለፉትን 25 ጨዋታዎችም ሳይሸነፍ በ ኖቲንጋም ፎረስት ብቻን የተሸነፈው ባለፉት 25 ጨዋታዎች አልተሸነፈም። በፕሪምየር ሊግ ከተቀሩት 9 ጨዋታዎች 18 ነጥብ ካገኘ የፕሪምየር ሊግ ሻምፒዮን መሆኑን በሂሳባ ስሌት ጭምር ያረጋግጣል ማለት ነው። ጥቂት ነገር ስለ ሃርቬ ሌት ጨምር፣ የበቀደሙ ጨዋታ ላይ ጎል አስቆጥሯል። እዚህኛው ጨዋታ ላይ በሁለታዊ አጋማሽ ልዩነት ፈጥሯል። በዚህ ውድድር ዘመን ቅድም እንዳነሳት በሊቨርፑል አማካይ ክፍል ባለው ብርቱ ፍክክር ምክንያት ብዙ አልተጫወተም። ነገር ግን የተጫዋቾች የአእምሮ ጥንካሬ የሚታየው ረጅም ጊዜ ለቡድኑ ሳይሰለፍ ሲቀሩ የሚያሳዩት ሪያክሽን ይመስለኛል። የውድድር ዘመኑ ከመጀመሩ በፊት ታስታውሱ እንደሆነ እሱና ከርትስ ጆንስ የአዲሱ አሰልጣኝ የአርነ ስሎት አጫዋት የበለጠ ለአማካዮች የሚጠቅም የሚመች ነው የሚል አስተያየት ይሰጡ ነበር። የእኛ ጊዜ እየመጣ ነው የሚል አስተያየት ይሰጡ ነበር። ለከርትስ ጆንስ በጣም ጥሩ የውድድር ዘመን ነው። ብዙ ትልልቅ ጨዋታዎችም ላይ ተሳትፏል። የሀርቪ ሌት ግን እንደዛ አልነበረ ነገር ግን አሰልጣኙ ለውጥ በሚፈልጉበት ጊዜ በአእምሮ በኩል ዝግጁ ነው ማለት ነው። በዚህ ውድድር ዘመን ለምሳሌ ይሄኛው ጨዋታ በፕሪምየር ሊግ ረጅም ደቂቃ የተጫወተበት ጨዋታ ነው፣ ሙሉ ሁለተኛውን አጋማሽ ስለተጫወተ ግን ያንን እድል ሲያገኝ ሪስፖንድ አድርጓል አይደለም። ስለዚህ በሚቀጥለው ጨዋታ አሰልጣኙ የበለጠ የመሰለፍ እድል ይሰጡት ይሆናል ወይም ዘለግ ያለ ደቂቃ። በሚቀጥለው ሜይ ቢ የፕሪምየር ሊግ ጨዋታ እሱን ማንሳት የሚያስፈልግ ይመስለኛል፣ ምክንያቱም ያለፉት ሁለት ተከታታይ ጨዋታዎች ላይ የእሱ ተቀይሮ መግባት ትልቅ ልዩነት ስላመጣ። ለማንኛውም ማክሰኞ ከፔዤ ጋር ቅዳሜ ከኒውካስል ጋር ከሁለት የመንግስት ክለቦች ጋር ትልልቅ ጨዋታዎች ይጠብቁታል። ሊቨርፑል አርሰናል በኦልትራፎርድ ማንቸስተር ዩናይትድን ማሸነፍ የሚሳነው ከሆነ ደግሞ የሊቨርፑል የፕሪምየር ሊግ ሻምፒዮንነት በሂሳብ ስሌትም ጭምር እርግጥ የሚሆንበት ጊዜ በጣም ይቀርባል።